አዲስ አበባ ዩኒቨርሲቲ 75 ዓመታት ሊደፍን ነው። ወራት ብቻ ቀርተውታል። እርጅናውን በእውቀት አድሶ የጥበብ የእውቀት ካባ ለብሶ ሲሸልም ነበር የኖረው። ሊሸለም ነው። ሶስቴ ነው የተመረኩት። ባይ ዘ ወይ እዚህ ፊሎሶፊ ከዛ ኤክስቴንሽን ኤፍቢ የገባው ማኔጅመንት፣ ድጋሚ ደግሞ ማስተር ሴን። ሶስት ዓመት የሞላኝ አልተለየሁትም። ኦልሞስት እዚህ ቤቴን ነው ኬኔዲ ማለት ነው እንግዲህ። እኔ የተማርኩት አክቹዋሊ ስነ ጥበብ ትምህርት ቤት ነው አርት ስኩል

ሰሚራ፣ ትባላለች ስምረት እኔ የፍረሽ ማር ከአዲስ ከተማ የመጣን 12 11 ነበረን። ግሪሰው ብለን ራሳችንን ስንመውጥ ስንሄድ፣ ሴቶች አፍረን ስንመጣ በጣም ደስ የሚል ላይፍ አንድ ቀን ሳንጣለ የቀድሞ ተማሪዎቹን ቃለ መጠይቅ ያደረግንላቸው የአዲስ አበባ ዩኒቨርሲቲ 75ኛ ዓመታት መዳረሻ ዝግጅቱን ከሚያደርጉት አንዱ በሆነው የባህል ማዕከል ውስጥ ነው። ሳሊ ግዛቸው ከበደን እዚያው አግኝተ ነዋል ጠርስኮል ስንማር ማርፈድ አይቻልም። ማርፈድ የሚጎዳው ማን ነው? አንተን የሚጎዳው ሁለት ሰዓት ከአምስት በር ይዘጋል። ሁለት ሰዓት ከአምስት ካልገባህ የአራት ሰዓት ትምህርት ፕራክቲካል ነው። ቲዮሪ አይደለም። አብላጫው ትምህርት ፕራክቲካል ነው። አራት ሰዓት ሙሉ ሞዴል ቆሞ የሚሰራውን ስራ ያመልጣል። በሚቀጥለው ቀን ስትገባ አራት ሰዓት አድቫንስ ሄደዋል ልጆቹ እና በአጥር ነው የምንገባው። ሰው በአጥር ስንጫፋል አይደል? እኛ በአጥር ነው ሾልክ ነው የምንገባው፣ በግምኖ ዘለን የምንገባው። እና በጣም ዴንስ የሆነ ትምህርት ነበረ። በጣም ብዙ ነበረ ትምህርቱ። እያንዳንዱ የቤት ስራ የሚሰጡ ራሱ አንድ ሳምንት ሙሉ የምሰራቸው አይነት ስራዎች የሚሰጡና ኤቭሪ ናይት 8 ሰዓት በፊት ሚተኛ ተማሪ አልነበረም። የባህል ማዕከል አንጋፋ የስነ ጽሑፍ ምሽት ዝግጅት አስተባባሪዎችን አግኝቻቸዋለሁ። መንደርደሪያው ላይ ነን። 75ኛ ዓመቱ ለማክበር ያንተ ሚሞሪ ያንተ የማስታወስ ቅሪት ምን ይመስላል እስኪ የሚለው እውነት ለመናገር አዲስ አበባ ዩኒቨርሲቲ በቃ ከእናቴ ቤት ከወጣሁኝ ጀምሮ አስራ ሁለተኛ ክፍል ጨርሼ ከመጣሁ በኋላ እዚሁ ነው ያለሁት። የመጀመሪያ ዲግሪ የሚያጠናውት በቲያትር ጥበባት ነው እዚሁ አዲስ አበባ ዩኒቨርሲቲ። አራት አመት መቆየት ቀላል አይደለም። ከአራት አመት ጨምሮ ደግሞ ዩኒቨርሲቲ ያው እድሉን ስለሰጠን፣ ስኮላርሺፕ እድል ስለሰጠን አሁን በዚሁ ማስተር ሴን ያስተማሪ ነው በፊልም አሁንም ሁለት አመት አደምርም። ስለዚህ የስድስት አመት ልጅ ምን ያህል ያስታውሳል? በጣም ይለያል። እጅግ በጣም ነው ደስ የሚለው ቫይቡ፣ ድባቡ። በሀገራችን ደግሞ የመጀመሪያው አንጋፋውም፣ ትልቁ አባትም የሆነው ዩኒቨርሲቲ ይህ ስለሆነ ከተለያየ አካባቢ የሚመጡት ወንድሞቻችን ከሰሜኑም፣ ከደቡብም፣ ከምዕራቡም፣ ከምስራቁም ከእነርሱ ጋር ተግባብተን አውርተን ትንሿ የኢትዮጵያ ይሏታል። እውነት ለመናገር በደንብ በሚገባ ከትንሽ ከፍ ያለ ስም ካለ ራሱ ይገባዋል። እና እነዚያ ወንድሞቻችን ያገኘንበት ቤት ነው። እንግዲህ የመጀመሪያ ዲግሪ ነው የተማርኩትም እዚህ ነው እንዲሁም አሁንም ቀጣይ ማስተርሴንም እየተማርኩ ያለሁበት ግቢ ነው እና እኔ ብዙ ነገር ነው አዲስ አበባ ዩኒቨርሲቲ ብዙ ነገር ብዙ የሕይወቴን ጥሩ ጊዜ ወይም ወርቃማ ጊዜ ያሳለፍኩበት ቦታ ነው ለእኔ። ብሩክ ዘር ና የው በዩኒቨርሲቲ ውስጥ የተለያዩ የጥበባት ዝግጅቶችን በባህል ማዕከሉ ረቡን ጠብቆ ያዘጋጃሉ። የማስተርስ መርሃ ግብራቸውን ቀጥለው ዩኒቨርሲቲውን ጎለገውን ለማገልገል አዲስ አበባ ዩኒቨርሲቲን በሰበሰቡት የእውቀት የቸርነት ቃል ግለጹት ብለናቸዋል ረዳት ፕሮፌሰር ጋሻ አሰፋ እንለዋለን እኛ ጋሻ ሴ ነው የምንለው። እና እሱ ምን ይላል? ያላችሁበትን ቦታ ወቁ፣ ገነተሉል ውስጥ ነው ያላችሁት፣ ቤተ መንግስት ውስጥ ነው ያላችሁት ይላል። ምንም ጥያቄ የለውም። የእውቀትም ቤተ መንግስት ነው። እንግዲህ ከቤተ መንግስት ከፍ ያለ አገሪቱ አላት ከተባለ ምን ሊኖር ይችላል? ምንም። ይሄ የእውቀት ቤተ መንግስት ነው። ገነተ ሉል ውስጥ ነው እየተማርን ያለነው። ቀዳማዊ ኃይለ ሥላሴ ቤተ መንግስት ውስጥ ነው መማሪያ ቦታችንም። እና የእውቀትም ቤት ነው፣ የታሪክም ቤት ነው፣ የጥበብም ቤት ነው። ዩኒቨርሲቲው አንጋፋ ብቻ ሳይሆን አንጋፋ ተቋም የመሰሉ ሰዎችን የተከለ ነው። በአንጋፋነቱ አንጋፋ የሆኑ የኪነጥበብ ሰዎች ያፈራ ነው። በማሃሉ በመሃሉ የክፍተት የነበረበት ጊዜ እንዳለ ይሰማኛል። ግን እነዛ አንጋፋዎቹ ደግሞ ከዚህ ትምህርት ቤት ከዚህ ከአንጋፋ ትምህርት ቤት የወጡት አንጋፋዎቹ እንደ ትምህርት ቤት ሌሎቹን ትምህርት ቤት ሳይገቡ ትልቅ ትላልቅ ተዋናይ የሆኑ ሰዎች አሉ አሉና እናቃቸዋለን አይደለም። በጣም ትልቅ ስም ያላቸው ተዋናዮች አሉ ትምህርት ቤቱ ሳይገቡ የወጡ ናቸው። ግን የወጡበት የወጡት ከዚህ ከአንጋፋ ትምህርት ቤት በወጡት አንጋፋዎች እነሱ እንደና እያልን ሁላት የሰጧቸው የነበረ የፑሽኪን ጥበባት ያወጣው ሰው ብዛት እነሱ ግን የወጡት ከዚህ ነው። አንጋፋዎች የወጡት ከአንጋፋው ነው። የዩኒቨርሲቲው መሰናዶ ቀጥሏል። ሰባ አምስተኛ ዓመቱን ሊያስታውስ ነው አዲስ አበባ ዩኒቨርሲቲ ግቢው በተማሪዎች ተከድኖ ሊዘመርለት እውቀት ትእምርት ሆኖ በቅጽሩ ሊቆም